እስኪ አንድ ነገር ልጠይቃችሁ። ቤቲንግ እየተጫወታችሁ ገንዘብ በምን ያህል ጊዜ ውስጥ ዊዝድሮ ታደርጋላችሁ? ወይም ደግሞ የእናንተ ትልቅ የሚባለው በቤቲንግ ያሳካችሁት ገንዘብ ምን ያህል ነው? ዛሬ እኔ ቤቲንግ ላይ በየቀኑ ዊን እያደረግኩኝ ዊዝድሮ የማረግበትን መንገድ ለእናንተ አካፍላችኋለሁ። ይሄ መንገድ በጣም ይጠቅማችኋል፣ ሁላችሁም ትጠቀሙበታላችሁ። ሶ ቪዲዮን እስከ መጨረሻው ድረስ መከታተላችሁን እንዳትረሱ በዛ ላይ ደግሞ ይሄንን ቻናል ሰብስክራይብ ሳታረጉ የምታየው በጣም ብዙ ልጆች አላችሁእና አረ ምን ትጠብቃላችሁ? ሰብስክራይብ አርጉ። በየቀኑ እኮ ምርጥ ምርጥ መረጃዎችን የምታገኙበት ምርጥ የሆነ የዩቲዩብ ቻናል ነው። ስለዚህ አሁኑኑ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮን ደግሞ አይታችሁ ስትጨርሱ ከተመቻቹ በቅንነት ላይክ ማድረጋችሁ እንዳትረሱ። ኦኬ ዛሬ እንግዲህ እኔ ከሜል ቤት ላይ ገንዘብ ዊዝድሮ እያረኩኝ አሳያችኋለሁ። ወደ መጨረሻ ላይ ደግሞ እኔ እንዴት ነው በየቀኑ ዊዝድሮ ላረግ የቻልኩት ምንድን ነው ያገዘኝ ነገር የሚለው ሚስጥር ደግሞ አካፍላችኋለሁ። ኦኬ በቅድሚያ እንግዲህ ወደ ሜል ቤት አፕሊኬሽን እንሄዳለን። ሜል ቤትን እንግዲህ ከዚህ በፊት የኔም ቪዲዮ አይታችሁ ሬጂስተር ያላደረጋችሁ ልጆች ሬጂስተር አድርጉ። ሜል ቤት ለምን ይጠቅመናል ካላችሁ ከሌሎች ቤቲንጎች በተለየ አንደኛ ነገር ምንም አይነት የምትከፍሉት ተጨማሪ ታክስ የለም። ማለትም ለምሳሌ እናንተ አስር ኦድ አላችሁ እንበል አስሩን ኦድ በመቶ ብር ብትቆርጡት ስንት ነው ይመጣው? አንድ ሺህ ብር አይመጣም? ስለዚህ አንድ ሺህ ብሩ ነው ቀጥታ ለእናንተ የሚሰጧችሁ ማለት ነው። ሌሎች ቤቲንግ ቤቶች ቢሆኑ ግን እስከ 875 ብር ኦልሞስት ወደ 125 ብር ይቆርጡባችኋል። ይሄ ነገር ደግሞ ሁሉም ቤቲንግ ቤቶች ላይ ያለ ነገር ነው። ሜልቤት ላይ ግን ይሄ ነገር የለም። በዛ ላይ ሜልቤት ላይ እናንተ እየተጫወታችሁ ሎስት የምታደርጉ እንኳን ቢሆን ልክ በሳምንቱ መጀመሪያ ሰኞ ማታ ላይ ለእናንተ ተጨማሪ ገንዘብ ይሰጧችኋል። በዛ በተጨማሪ ገንዘብ ደግሞ መጫወት ትችላላችሁ ማለት ነው። ሎስት አርጋችሁ በነፃ ነው የሚሰጧችሁ። ሰምታችኋላ። በነፃ በዛ ላይ ሬጂስተር ስታደረጉ ያስቀመጥኩላችሁ ሊንክ አለ በባለፈው ቪዲዮ ላይ። እሱን ቪዲዮ መጨረሻ ላይ ለእናንተ አካፍላችኋለሁ። እሱን ቪዲዮ አይታችሁ ሬጂስተር ስታረጉ 899 ብር ቦነስ ታገኛላችሁ ማለት ነው። ይሄ በጣም የሚገርም እድል ነው። ስለዚህ አሁን እንግዲህ ሜልቤት ላይ እንግባና ዛሬ እኔ ዊዝድሮ እያረኩኝ ፕሩፉን አሳያችኋለሁ። ሰው መጨረሻ ላይ ደግሞ ውጤቱን አሳያችኋለሁ ማለት ነው። እሺ በቅድሚያ ወደ ሜል ቤት አፕሊኬሽን እንገባለን። ይህንን ትክክለኛ አፕሊኬሽን ከኔ የቴሌግራም ቻናል ማግኘት ትችላላችሁ። የኔ የቴሌግራም ቻናል ዴቭ ኢንፎ ይባላል። እዛ ላይ ገብታችሁ እንግዲህ ትክክለኛውን የሜል ቤት አፕሊኬሽን ማግኘትና ማውረድ ትችላላችሁ ማለት ነው። ሶ አፕሊኬሽኑ በዚህ አይነት ኢንተርፌስ ይከፍትላችኋል። ልክ እንደከፈተ ወደ ሜል ቤት አፕሊኬሽን ትገባላችሁ። እንደገባችሁ እንግዲህ ፊትለፊቱ ላይ ያለው ኢንተርፌስ በጣም ደስ የሚል ነው። በጣም ብዙ አይነት አማራጮች አሉ፣ በቃ ማጨርሷቸው። በጣም ብዙ ጌሞች አሉ ማለት ነው። ሁሉም አይነት አማራጮች አሉ። በዛ ላይ ደግሞ በእያንዳንዱ ጨዋታ ላይ ከ1500 በላይ አማራጮች አሉ። ስለዚህ እናንተ የፈለጋችሁትን አማራጭ እየመረጣችሁ መጫወት ትችላላችሁ። በዛ ላይ ደግሞ አንድን ጨዋታ ሁለቴ መጫወት ትችላላችሁ። ለምሳሌ አርሰናል በጨዋታው ያሸንፋል፣ አርሰናል በጨዋታው ሁለት ጎል ያገባል ብላችሁ ሁለቴ የተጫወታችሁ ኦዱን ወደ ሁለት ወደ ሶስት ከፍ ማድረግ ትችላላችሁ። ኦኬ ዊዝድሮ ለማድረግ እንግዲህ ወደ ሜኑ እንገባለን። ወደ ጎን ወደ ጎን እናሳልፍና አዘር የሚለው ጋር እንገባለን። ሶ አካውንት ማኔጅመንት የሚለው ጋር እንገባና ከላይ ዲፖዚት እና ዊዝድሮ የሚል ይመጣልናል። ሶ እኔ ዛሬ ዊዝድሮ ነው የማድረገው። ዊዝድሮ የሚለውን ነቀዋለው። ከላይ ቴሌብር፣ ሲቪ ብር፣ ኢብር፣ ሲቪ ባንክ የሚላለ ሌሎችም ደግሞ ወደ ስድስት ሰባት ተጨማሪ አማራጮች አሉ። እነሱ ቀን ላይ ነው ብዙ ጊዜ ቆን የሚሆኑት። ከታች ደግሞ በክሪፕቶ ዊዝድሮ ማድረግ ትችላላችሁ። በቢትኮይን ዊዝድሮ ማድረግ ትችላላችሁ። በፈለጋችሁት ማለት ነው። በዶላርም ዊዝድሮ ማድረግ ትችላላችሁ። ከፈለጋችሁ ደግሞ ፔፓል ካላችሁ በፔፓል፣ አሊያም ደግሞ ማስተር ካርድ ካላችሁ በማስተር ካርድ ዊዝድሮ ማድረግ ትችላላችሁ ማለት ነው። ሆኔ ዛሬ የማሳያችሁ በቴሌብር ነው። ከዚህ ቀደም ቪዲዮ ሰርቼላችኋለሁ በክሪፕቶ እንዴት ዊዝድሮ ማድረግ እንደምችሉ፣ እሱም ቪዲዮ ማየታችሁን እንዳትረሱ ማለት ነው። ኦኬ አሁን እንግዲህ ቴሌብር ላይ ገባለሁ። ስልኩ ጥሬን አስገባለው ከዛም በኋላ ከታች ደግሞ ማውጣት የምፈልገውን ገንዘብ አስገባለሁ። ስንት ላስገባ? 15,000 ብር ላስገባ። እስኪ እንዳደነግጡ። እንግዲህ እኛ መጨረሻ ላይ የምነግራችሁ ሚስጥር ከሰማችሁ በኋላ 15,000 ብር አይደለም በየቀኑ 50,000፣ 60,000፣ 70,000 ማውጣት ትችላላችሁ። ያ እውነቴን እኮ ነው። ምንድነው የምትጠራጠሩት? አትጠራጠሩ። ለማንኛውም ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ አሁኑኑ ሰብስክራይብ ሰብስክራይብ። ኧረ ምን ትጠብቃላችሁ? ሰብስክራይብ አድርጉ። ኦኬሽ እንግዲህ እዚህ ጋር ስል ቁጥሬ ሞል ቻለው። 15000 ብር ሞል ቻለው። ከዛም በመቀጠል ደግሞ ከታች ኮንፈርም የምትለው ነካለው። ልክ ኮንፈርም እንዳልኩት ምን ይጠይቀኛል? ጎግል አውተንቲኬሽን ይጠይቀኛል። ሶ ወደ ጎግል አውተንቲኬሽን ሄድና ከዛ ላይ ምን አመጣለሁ ኮድ አመጣለው ማለት ነው። ሶ ኮዱን ካመጣሁኝ በኋላ ኮዱን ሜል ቤት ላይ እሞላለሁ። ፕሮ ኮንፈርም አድርጌ ጨርሻለው ማለት ነው። አሁን እንግዲህ በምን ያህል ደቂቃ ውስጥ ገንዘቡ ዊዝድሮ እንደሚሆንልኝም በዛውም አሳያቸዋለሁ። አሁን ይህም ቪዲዮ ስቀርጽ እንግዲህ 06 ከ45 ነው። ይሄ ማለት ከጠዋቱ 12 ሰዓት ከ45 ነው። በዚህ ሰዓት ምን ሰራለ ሪካርድ ለማለት ካላችሁኝ፣ ትላንትና እንግዲህ ሻምፒዮንስ ሊግ ጨዋታ ነበረ። ያንን ሻምፒዮንስ ሊግ ጨዋታዎች እንግዲህ ተጫውተን ዊን አድርገን ነው ዛሬ ዊዝድሮ ምናደረገው ማለት ነው። ስለዚህ እሱን ፕሩፍ አሳያቸዋለሁ። የተመንዳት ሄዱ ኦኬ እዚህ ጋር እንድታምኑ ቴሌብሬ ላይ ገብቼ አሳያቸዋለሁ። ቴሌብሬ ላይ እንግዲህ 1999 ብር ከ68 ሳንቲም ባለ ዊድሮ ያዘዝኩት ስንት ብር ነው? 15000 ብር ነው ያዘዝኩት ሰው። ይሄ 15000 ብር ደግሞ ሲገባ ያለውን ቪዲዮ ደግሞ እንመለከታለን ማለት ነው። ስለዚህ አሁንም የትም እንዳትሄዱ እዚሁ ላይ ጠብቁኝ። እሺ አሁን እንግዲህ እንደምታዩት ገንዘቡ ገብቶልኛል። የገባልኝ እንግዲህ ሰዓቱን ከላይ ተመልከቱት። 06 ከ51 ነው ማለት ነው። ኦልሞስት በስንት ደቂቃ ማለት ነው 6 ደቂቃ ባልሞላ ውስጥ ገንዘቡ ወደ አካውንቴ ገብቷል። እሺ ቴሌብሬ ላይ ገብቼ ላሳያችሁም። ገባሁኝ፣ አስገባለሁ ፓስዋርዴን። አሁን ሪፍሬሽ ለዋለሁ። ይኸው 16999 ብር ከ68 ሳንቲም አለው ማለት ነው። ዋው በጣም ይገርማል። እሺ ታዲያ ይህን ሁሉ ነገር ከነገርከ ምን እያደረክ ነው፣ ዊን የምታደረገው የሚለውን ነገር እንግዲህ ለመስማት ሁላችሁም እየጓጓችሁ ነው አደለ? ኦኬ፣ እሱን ከማሳየቴ በፊት ቻናሉን ሰብስክራይብ ማድረግ እንዳረሱ እሺ ዊን ማድረግበትን ትክክለኛ የሆነ ሚስጥር ልንገራቸው። እንደሚታወቀው እንግዲህ ከዚህ ቀደም እኔን የምታቁኝ ዴቪ ኢንፎ የቴሌግራም ቻናል አለኝ። እዛ ላይ እንግዲህ የቤቲንግ ቻናሎችን አስተዋውቅ ነበረ። ማለት ማስተዋውቀው የሌላ ሰው ነበር። አሁን ግን የራሳችንን ክሬት አድርገናል። የራሳችንን ክሬት አድርገን ዋን ፐርሰንት የሚባል የቤቲንግ ሳይት ሳይት አለ የሚባለው ቻናል የቤቲንግ ከፍተናል። ይሄ የቤቲንግ ቻናል አሁን ላይ 293 ሰብስክራይበር አለው። የዚህን ትክክለኛ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ወይም ደግሞ የኔ የቴሌግራም ቻናል ዴቭ ኢንፎ የሚለው ላይ አስቀምጥላችኋለሁ ማለት ነው። ሶ እዚህ ቻናል ላይ እንግዲህ ምን አይነት ጨዋታው ነው የምናገኘው ምን አይነት ጨዋታ ነው የምናገኘው የሚለውን ለማወቅ እንግዲህ እዚህ ቻናል ላይ ሀፍ ታይም ፉል ታይም ሆም አዌይ ኦቨር አንደር ኮሬክት ስኮር ድሮ የማታገኙት ማታገኙት ነገር የለም። እንደምታዩት ው እዚጋ ፕሩፍ ነው እዚጋ የተጫወትናቸውን ጨዋታዎች እያጎሎ አሳያቸዋለው። ድሮ ጨዋታዎችን የተጫወትነው ነው። ቢያንስ በቀን ሁለት ሁለት ጨዋታዎችን እንሰጣለን። ያለምንም ጥርጥር መቶ ፐርሰንት ከሁለቱ ጨዋታ አንዱ ድሮ ጨዋታ ይሳካል ማለት ነው በትክክል። እኛ ግን የምናደርገው እንዴ ነው፣ ለምሳሌ እኔ የምጫወትበትን መንገድ ልንገራቸው። እኔ የማደርግበት የምጫወትበት መንገድ ወይም ደግሞ እዛ ላይ ፖስት ማድረጋቸውን ጨዋታዎች እኔ በራሴ ምንድን ነው የማደርገው ሁለት ኮሬክት ስኮር ከሰጠሁኝ፣ ሁለቱን ለብቻ ለብቻ ቆርጣለሁ፣ ሁለቱን አንድ ላይ ቆርጣለሁ። ሰው ሁለቱንም ስናሳካ ምርጥ ገንዘብ ይሰራል ማለት ነው። ከሁለት አንዱም ሲሳካ ምርጥ ገንዘብ ይሰራል ማለት ነው። ስለዚህ ምንም አይነት ኪሳራ አይኖርም። አሁኑኑ ወደ እኔ ቴሌግራም ቻናል በመሄድ ዋን ፐርሰንት የሚለውን የቴሌግራም የቤቲንግ ፕሬዲክሽን ቻናል በመቀላቀል ዊን ማድረግ ትችላላችሁ በየቀኑ እንደኛ ገንዘብ ዊዝድሮው ማድረግ ይችላላችሁ ማለት ነው። እንግዲህ እዚህ ቻናል ላይ ስትመጡ ማድረግ ያለባችሁ ነገር ምንድነው? የሜል ቤት ተጠቃሚ መሆን ብቻ። የሜል ቤት ተጠቃሚ ከሆናችሁ መታችሁ ወደኛ ቻናል መመዝገብና መግባትና በየቀኑ በነጻ ቪአይፒ የሚባል ነገር አረ፣ አረ የለም፣ የለም፣ በነጻ ነው ሁሉን ነገር የምታገኙት። ይመቻችሁ እንግዲህ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። በቀጣይ በጽድት ባለ መረጃ እንገናኛለን። ይመቻችሁ። መልካም ጊዜ ቤተሰቦች።